አሜሪካ ሩሲያ ላይ እየዛተች ነው። ከፕሬዝዳንቱ እስከ ሚኒስትሮች ሩሲያን የሚያሳምም ቁንጥጫ ያስፈልጋል እያሉ ይገኛሉ። ትራምፕ ዩክሬኖች ወደ ከባድ ማጥቃት መሸጋገር ይፈልጋሉ ሲሉ፣ የጦር ሚኒስትራቸው ደግሞ ሩሲያን ለመቅጣት ተዘጋጅተናል ብለዋል። ይህ ያልደነቃት ያልሞቃት ሞስኮ ግን የሚያሳምመውን ምት በእርሷ ላይ ሳይሆን በዩክሬን ላይ እንዲያርፍ አድርጋለች። በተለይ የዩክሬን የባቡር መሰረተ ልማት የሩሲያ ጦር ዓይን ውስጥ ገብቷል። አንዳንዶች የባቡሩ ጦርነት እያሉትም ነው። ሩሲያም ለምን ይህንን ጥቃት እየፈጸመች እንደምትገኝ አስገራሚ መረጃዎች ወጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የሶሪያ አቻቸውን በክሬምሊን ተቀብለው ሲያናግሩ የቀረበላቸው ጥያቄ ግርም ተንጭሯል። ከእናንተ ጋር አብረን መስራት እንፈልጋለን ያሉት የሶሪያው ፕሬዝደንት ሩሲያ ከሜዲትራንያን ቀጠና እንድትወጣ የተደረገውን ግፊት እያከሸፉት መሆኑም ታውቋል። በሶሪያ የሚገኙት የሩሲያ ጦር ሰፈሮች ጉዳይና የቀድሞ የሀገሪቱ ፕሬዝደንት በሽር አል አሳድ ጉዳይም በውይይቱ ተነስተዋል። ፑቲን ሞስኮ የሚገኙትን አሳድን ስጡን ስለመባላቸውም ተሰምቷል። ከዚህ ውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲአይኤ በቬንዙዌላ ኦፕሬሽን እንዲሠራ ዝዣለው ማለታቸውም መነጋገሪያ ሆኗል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ደግሞ ወዮ እያሉ እየዛቱ ይገኛሉ። በሌላ በኩል ሽምግልናው ከሽፎ የአፍጋኒስታንና ፓኪስታን ፍልሚያ ተጠናክሮ ቀጥሏል። የአረብ ሀገራት አንቺምታይ አንቺምታይ ቢሉም ጥቃቶች ግን ቀጥለዋል። የፓኪስታን አየር ኃይል ማዕከላዊ ካቡልን ሲደበደብ፣ በታሊባን የሚመራው የአፍጋን ጦርም እርምጃ ወስጃለሁ ብሏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ ወሳኙን ጥቃት አጠናክራ ቀጥላለች፣ ይላል የቢቢሲ ዘገባ። የባቡሩ ጦርነት እየተባለ እንደሚጠራም አትቷል። 21,000 ኪሎ ሜትር ገደማ ርዝመት ያለው የዩክሬን የባቡር መስመር ከአንዱ የአገሪቱ ጫፍ ወደ ሌላኛው ተዘርግቶ በርካታ ሰዎችን ብቻ ሳይሆን ምርቶችንም ያዘዋውራል። ዩክሬን በዚህ ጦርነት ውስጥ ወሳኝ ሚና ከሚጫወቱላት መሠረተ ልማቶች አንዱ ይህ የባቡር መስመር ነው። ለዩክሬናውያኑ ብሔራዊ ኩራትና ያለበገር ባይነት ምሳሌ ነው የተባለለት ይህ የባቡር መስመር ታዲያ በተለያዩ ጊዜዎች በሩሲያ ተደጋግሞ እየተጠቃ ይገኛል። ሻሂድ ድሮኖቹም ባቡሮቹን ተከታትለው ጉድ እየሰሩ እንደሚገኙ ታውቋል። በእርግጥ በዚህ መሃል የደረሱ ጥፋቶች ቢኖሩም ሩሲያ ግን በተለይ በሀገሪቱ ጦርነት ወሳኝ ሚና እየተጫወተ ነው ያለችውን ይህንን የባቡር መስመር ማጥቃት እንደ ግዴታ ተመልክተዋለች። ወደ ደቡባዊው የጥቁር ባህር ወደቦች የተለያዩ ዕቃዎችን የሚያዘዋውሩት እነዚህ ባቡሮች እንዲሁም ከወደብ ከተሞች ወደ ማዕከላዊ ዩክሬን ወታደራዊ ቁሳቁሶችን እና አስፈላጊ የሚባሉ የጦርነት ግብዓቶችን እንደሚያመላ ሲመላለሱ የሚታሙት እነዚህ ፉርጎዎች ጥቃት ሊሰነዘርባቸው ይገባል ብላ ሞስኮ ቆርጣ ከተነሳች ቆይታለች። ከፖላንድም ከተለያዩ አካባቢዎች የሚመጡ ዕቃዎችን እንዲሁም ወደ ፖላንድና ወደ ተለያዩ አካባቢዎች የሚሄዱ በርካታ ምርቶችን በማዘዋወርም ይታወቃሉ። ስንዴንና የብረት ማዕድናትን ወደ ውጭ የምታወጣውም ዩክሬን በዚህ የባቡር መስመር አማካኝነት ነው። ለዚህም ነው ከሩሲያ ጥቃት የሚተርፉ የባቡሩ ሠራተኞችን ዩክሬን የብረት ጀግኖች እያለች የምትጠራው። የተለያዩ የዓለማችን መሪዎች ወደ ዩክሬን በሚገቡበት ሰዓትም አውሮፕላናቸው እንዳይመታ በመስጋት ይህንን የባቡር መስመር ይጠቀማሉና የብረት መሪዎች እየተባሉ በኪየቭ ዘንድ ይንቆለጳጰሳሉ። እናም የዚህ መሠረተ ልማት ወታደራዊና ፖለቲካዊ ጥቅም በሚገባ የተገለጸላት ሞስኮ ጥቃቷን አጠናክራ ቀጥላለች ተብሏል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕና ሚኒስትሮቻቸው ሩሲያ ላይ እየዛቱ ይገኛሉ። ዩክሬን ወደ ሙሉ ማጥቃት ተሸጋግራ በሩሲያ ላይ ከባድ ኪሳራ ማድረስ ትፈልጋለች አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ወደ ዋሽንግተን መጥተው በዋይት ሀውስ ከትራምፕ ጋር ቆይታ ያደርጋሉ ተብለው የሚጠበቁት ዜሌንስኪ አንድም አመጣጣቸው ወሳኝ የሚባሉ የአሜሪካ የጦር መሳሪያዎች በገፍ ይሰጠን የሚል እንደሆነ ታውቋል። ቶማኩ ሚሳይሎችን ጨምሮ የአሜሪካን ጦር ድጋፍ ዩክሬን አጥብቃ ትፈልጋለች። ዩክሬን ወደ ከባድ ማጥቃት ተሸጋግራ የጦርነቱን መልክ መቀየር እንደምትፈልግ ትራምፕ ተናግረዋል። እናም እንደ ፕሬዝዳንትነታቸው ምን አይነት አማራጮች አሉ የሚሉትን ነገሮች እየተመለከቱ እንደሆነም በአደባባይ ተናግረዋል። የዩክሬን ወታደራዊ ዘመቻ ግን እርሳቸው በሚሉት ልክ ወደ ወሳኝና ከባድ ማጥቃት ለመሸጋገር የሚያስችል ነው ወይ በሚለው ጉዳይ ላይ ጥያቄ ያላቸው በርካቶች ናቸው። የተመናመነ የሰው ኃይል፣ አነስተኛ የሎጂስቲክ አቅርቦትና የተሰላቸ ሕዝብ የያዘችው ዩክሬን ይህንን ጥቃት እንዴት አድርጋ ትገፋበታለች የሚለው ጉዳይ ምላሽ አላገኘም። ምናልባት በደርዘን የሚቆጠሩ ቶማሃውክ ሚሳኤሎችን ከዋሽንግተን ብትረከብ እንኳን የጦርነቱን መልክ እስከወዲያኛው መቀየር ትችላለች ወይ? እጅግ አጠራጣሪ የሆነ ጉዳይ ነው። ዶናልድ ትራምፕ ደግሞ ዩክሬኖች እናጠቃለን ሲሉ እኔ ምን ማድረግ አለብኝ በሚለው ጉዳይ ላይ እወስናለሁ ብለዋል። ይህንን የሚሉት አንድም ሩሲያን ለማስፈራራት ወይም ለማስጠንቀቅ እንደሆነ ተናግረዋል። ቶማሃውክ ሚሳኤሎችን ለዩክሬን የሚሰጡት ጦርነቱ በፍጥነት የማይቋጭ ከሆነ እንደሆነም በገደምዳሜ መናገራቸው ይታወቃል። ሀገራቸው የምታመርታቸውን የጦር መሳሪያዎች በማንቆለጳጰስ የሚታወቁት ዶናልድ ትራምፕ መሳሪያዎቻችን ማርሽም ጦርነትም ቀያሪ ናቸው እያሉ በተደጋጋሚ ተናግረዋል። በሩሲያና በዩክሬን ጦርነት እንዲሁም ደግሞ በእስራኤልና በኢራን ወይም ደግሞ በእስራኤልና በሐማስ መካከል በነበረው ጦርነት ጦር መሳሪያዎቻችን ድልን ሰርተዋል ብለው በሚገባ ያምናሉ። ስለ ጦር መሳሪያዎቻቸውም አውርተው አይጠግቡም። ይሁንና እነዚህ የጦር መሳሪያዎች እርሳቸው ስልጣን ላይ ከመውጣታቸው በፊት በነበሩት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አማካኝነት ተሰጥተው ምን ለወጡ የሚለውን ጉዳይ ግን መመልከት የፈለጉ አይመስልም። ዩክሬን በተደጋጋሚ የክረምት ወራትን አስታካ ጥቃቶችን ስትፈጽም ቆይታለች። ከዓመት ከሁለት ወር በፊት በኩርስክ ግንባር ከባድና መጠነ ሰፊ ጥቃት ከፍታ የሩሲያን መሬቶች መቆጣጠር ብትችልም ይህንን ማድረግ የቻለችው ግን ለወራት ያህል ነበር። ከአብዛኛው የኩርስክ አካባቢዎች ተመታ ወጥታለች። ከዚያ ቀደም ብሎ ደግሞ በዛፖሪዣ ግንባር ክራይሚያን ጨምሮ የተለያዩ አካባቢዎችን እቆጣጠራለሁ በሚል ተስፋ ከኔቶ የሰበሰበቻቸውን ታንኮችና የጦር መሳሪያዎች አሰልፋ ከባድ ዘመቻ ብታደርግም ኪሳራ እንጂ ትርፍ አላገኘችም። በዚህ ሂደት እየተመናመነ የሄደው የሰው ኃይሏና ቁጥ ቁጥ ተደርጎ የሚሰጣት የጦር መሳሪያ ብዙም ሊያዛልቃት አልቻለም። እናም ሩሲያ አጋጣሚውን ተጠቅማ ቀስ በቀስ የተለያዩ ግዛቶችን እየተረከበች ትገኛለች። በዶንባስ ቀጠና ከቀን ወደ ቀን በመቶዎችና በሺዎች የሚቆጠሩ ስኩዌር ኪሎ ሜትር መሬቶችን ሩሲያ እየተረከበች እንደምትገኝ ተሰምቷል። ዲሚትሪ ፔስኮቭ የክሬምሊን ቃል አቀባይ እንዲህ አሉ፤ እኛ ጦርነቱን በዲፕሎማሲያዊ መንገድ ከኪየፍ ጋር በመፍታት መቋጨት እንፈልጋለን። ነገር ግን ብሔራዊ ደህንነታችንና ጥቅማችንን ለማስከበር ስንል አማራጭ ካጣን በጦርነቱ እንገፋበታለን ሲሉ መናገራቸው ይታወሳል። የአሜሪካ የጦር ሚኒስትር የሆኑት ፒታክ ሴትም ሩሲያን ያስፈራሩ ሌላኛው የትራምፕ ባለሥልጣን ናቸው። በሩሲያ ላይ የሆነ ቁንጥጫ ማሳረፍ አለብን ብለዋል። ሩሲያ የምትከፍለው ዋጋ ሊኖራት ይገባል። በኔቶ ካሉ አጋሮቻችን ጋር በመሆን ይህንን ማድረግ አለብን ብለዋል። አስገራሚው ነገር ፒት ሄግሴት ከዚህ ቀደም የኔቶ አባላትን በክፋት የሚያነሱ እና የሚተቹ ሚኒስትር የነበሩ መሆኑ ነው። ፒዳክሴት የኔቶ አባላት ራሳቸውን በቅጡ መከላከል የማይችሉ እንዲሁም በአሜሪካ ትከሻ ላይ የተንጠለጠሉ ናቸው ሲሉ እንደነበር አይዘነጋም። አሁን ደግሞ ከኔቶ አጋሮቻችን ጋር ሆነን የሆነ ነገር እንፈጥራለን እያሉ ይገኛሉ። ሩሲያ የያዘቻቸውን መሬቶች ትለቃለች ማለት ዘበት ነው ሲሉ እንዳልነበር፣ አሁን ደግሞ በሩሲያ ላይ የሆነ ነገር መፍጠር አለብን እያሉ ይገኛሉ። ፒታክሴት የመከላከያ ሚኒስቴር ተብሎ ይጠራ የነበረውን መስሪያ ቤታቸውን ትራምፕ የጦር ሚኒስቴር ካሉላቸው በኋላ የተዋጊ አይነት አስተያየቶችን እየሰጡ ይገኛሉ። ብራምስቲን የጦር ሰፈር ተገኝተው የተናገሩትም በዚህ ቅኝት ውስጥ ሊታይ የሚችል ነገር ነው። 2500 ኪሎ ሜትር መወንጨፍ የሚችሉትን ቶማኩ ሚሳኤሎች ለዩክሬን እሰጣለሁ እያለች እያስፈራራች የምትገኘው ዋሽንግተን በፔንታገን አማካኝነት እንዲህ አይነት ማስጠንቀቂያ ከቅርብ ጊዜ ወዲህ እያመጣች ትገኛለች። ታዲያ ይህ ነገሩን አይቀይረውም፣ ይላሉ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ማሪያ ዛካሮቫ። ምናልባት ዩክሬን ቶማሃውክ ሚሳይሎችን ካገኘች ለሽብር ዓላማ ልታውላቸው ትችላለች እንጂ ጦርነቱን ልታሸንፍበት አትችልም ብለዋል ዛካሮቫ። በሌላ በኩል የሩሲያው ፕሬዝዳንት ቭላድሚር ፑቲን ከሶሪያዎቻቸው ጋር በክሬምሊን መክረዋል። አህመድ አልሻራ የሶሪያው ፕሬዝዳንት ክሬምሊን ተገኝተው የፑቲንን እጅ ጨብጠው በሁለታችን መካከል ጠንካራ ግንኙነት አለ ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም እንደ አውሮፓውያን አቆጣጠር 1944 ጀምሮ የሁለቱ ሀገራት ግንኙነት እጅግ መልካም በሆነ ሁኔታ እስካሁን ዘልቋል ብለዋል። ሀያት ታሪር አልሻም ኤችቲኤስ እየተባለ ይጠራ የነበረውን ቡድን ይመሩ የነበሩት እና ትላንት አቡ መሐመድ አልጁላኒ የሚል ስም የነበራቸው የዛሬው አህመድ አልሻራ ወደ ሩሲያ ያደረጉትን ጉዞ በቁም ነገር እንደተመለከቱት አንስተዋል። ይህንን የሚያደርጉበት ዋነኛውንም ምክንያት ይፋ አድርገዋል። ሶሪያ በብዙ መንገድ ከሩሲያ የምትሸምታቸው ወይም የምታገኛቸው ዕቃዎች ብዙ ናቸው። ለምሳሌ የምግብ አቅርቦት ባመዛኙ ሶሪያ ከሩሲያ ነው የምታገኘው። እንዲሁም የተለያዩ በሀገሪቱ ውስጥ ያሉ የኃይል ማመንጫዎችን ሩሲያ ገንብታቸዋለች መለዋወጫ ጥገናና የባለሙያ ጉዳይ በሞስኮ ላይ የተንጠለጠለ ነው እናም አልሻራ የሩሲያን ጠቃሚነት ስለሚያውቁ ምንም እንኳን ከእስራኤልና ከምዕራባውያን ጋር ግንኙነታቸውን እያለሳለሱ ቢሆንም ሩሲያን ሙሉ ለሙሉ መተው የሚችሉበት እድል አላገኙም ሁልጊዜም ለሶሪያ ህዝብ ጥቅም አብረን እንሰራለን ያሉት ቭላዲሚር ፑቲን ግንኙነቱን ጠበቅ አድርገው መያዝ እንደሚፈልጉ አንስተዋል። በሶሪያ የሚገኙት የሩሲያ የጦር ቤዞችም የንግግሩ አካል ናቸው ተብለዋል። ከሜሚም እየተባለ የሚጠራውና ታርተስ እየተባለ የሚጠራው የጦር ቤዝ የሩሲያ ወሳኝ የጦር ቤዞች ሆነው በሜዲትራኒያን አካባቢ የሩሲያን ጦር ይወክሉ እንደነበር ይታወቃል። እንደ አውሮፓውያን አቆጣጠር በ2017 ደግሞ ከቀድሞ የሶሪያ ፕሬዚዳንት በሽር አል አሳድ ጋር የ49 ዓመታት የሊዝ ስምምነት የተፈራረመችው ሞስኮ ይህንን ግንኙነት አጠናክራ መቀጠል ትፈልጋለች። በሜዲትራኒያን ብቻ ሳይሆን በሌሎች ቀጠናዎች ሩሲያ ከሶቪየት ኅብረት መፈራረስ በኋላ እንዲህ አይነት ወሳኝ ስምምነት ስትፈራረም አልታየችም ነበር። እናም ሶሪያን እንደ ጠቃሚ አጋሯ ትመለከታለች። በአካባቢው የሚኖራትን ወታደራዊ ይዞታም ማጠናከር ትሻለች። የሶሪያን መንግስት ግንኙነቱን ማጠናከር እንደሚፈልግ ተነግሯል። ይሁንና አንዳንድ ጉዳዮች ግን ከሞስኮ ጋር እያነታረኩ እንደሚገኙ ተሰምቷል። አንደኛው ጉዳይ ይህንን የጦር ቤዝ በተመለከተ በምን አይነት መንገድ እንቀጥል የሚለው ሲሆን ሌላኛው ጉዳይ ደግሞ የቀድሞ ፕሬዚዳንት በሽር አልአሳድ ጉዳይ ነው። በሽር አልአሳድ በሞስኮ ጥገኝነት ጠይቀው እንደሚኖሩ ይታወቃል። የሩሲያው ፕሬዚደንት ቭላድሚር ፑቲን ተጠየቁ፣ እንዲህም አሉ። በሽር አልአሳድ እዚህ የሚገኙት ሰብአዊ በሆነ መልኩ ብቻ ነው ሌላ ምንም አይነት አጀንዳ የለውም፣ በማለት በሶሪያ መንግስት ይምጡልን ተብለው የሚጠየቁትን በሽር አል አሳድን በተመለከተ ተናግረዋል። አጃንስ ፍራንስ ፕሬስ ግን ደማስቆ በሽር አላሳድ እንዲመጡላትና በሕግ እንዲጠየቁላት ትፈልጋለች። የጦር ወንጀለኛ ናቸው ብላ የምታምነው ደማስቆ አላሳድ ካልመጡልኝ እያለች ትገኛለች። ነገር ግን የሩሲያው ፕሬዝደንት ቭላድሚር ፑቲን ሰውየውን በቀላሉ አሳልፈው ይሰጣሉ ተብሎ አይገምትም። የረጅም ጊዜ ወዳጅ መሆናቸው ብቻ ሳይሆን ሩሲያ ሌሎቹንም አጋሮቿን እስከ ጥጌዳ እንደምትደግፍ ማሳየት ይኖርባታል። እናም ይህንን ያድርጉታል ተብሎ አይጠበቅም። ንጹህ የሆነ ወይም ጥርት ያለ ሰብአዊ ምክንያት ብቻ ሰውየው ሞስኮ እንዲመጡ ምክንያት ሆኗል ብለዋል ቭላዲሚር ፑቲን ቃል በቃል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲአይኤ በቬንዙዌላ አንዳች ኦፕሬሽን እንዲፈጽም አዝዣለሁ ብለዋል። ይህንንም ከጋዜጠኞች ሲጠየቁ በሁለት ምክንያት እንዳደረጉት ተናግረዋል። የመጀመሪያው በርካታ እስረኞችን እየፈቱ እየለቀቁ ይገኛሉ የሚለው ምክንያት ነው። እስር ቤቶቻቸውን ባዶ አድርገው ድንበሮቻችን ክፍት ሆኖ በቆየው ድንበራችን አማካኝነት እነዚህን እስረኞች እየለቀቁብን ይገኛሉ። ከዛ ውጭ ደግሞ የአደንዛዥ ዕፅ ንግድ እያፋፋሙ ወደ አሜሪካም እያመጡብን ይገኛሉ አሉ። በዚህም ምክንያት የሆነ እርምጃ መወሰድ አለበት ብዬ አስቤያለሁ አሉ። ዝርዝሩን ከመናገር ግን ተቆጥበዋል። 27 ሰዎችን የገደለ የተባበሩት መንግስታት ድርጅት ከፍርድ ውጭ የተፈጸመ ግድያ ብሎ የኮነነውን ጥቃት አሜሪካ በካሪቢያን አካባቢ የሚንቀሳቀሱ ጀልባዎችን በመምታት አስመዝግባለች። ይሁንና በጀልባዎቹ ላይ የተጀመረው ጥቃት ምናልባት የኒኮላስ ማዱሮን መንግስት በመጣል ሊደመደም እንደሚችል ተሰምቷል። በላቲን አሜሪካ ሀገራት በርካታ መንግስታት ውስጥ ገብቶ እየፈተፈተ በርካታ መንግስታትን ያወረደው ሲአይኤ ደግሞ ልምዱን ተጠቅሞ የኒኮላስ ማዱሮን መንግስት ለማውረድ ቆርጦ ሊነሳ ይችላል የሚለው ግምት ከፍ ብሏል። ሲአይኤ ኦፕሬሽኑን በራሱ ይወጣዋል ወይስ ከሌሎች የጦር ክፍሎች ጋር ይቀናጃል የሚለው ጉዳይ ግን ገና መልስ ያገኘ አይደለም። ምናልባትም ሲአይኤ የትኛውንም ነገር እንዲያደርግ ኃላፊነት ሳይሰጠው እንዳልቀረ ኒውዮርክ ታይምስ ዘግቧል። የቬንዙዌላውን ፕሬዝደንት ኒኮላስ ማዱሮን ላገኘ 50 ሚሊዮን ዶላር እሰጣለሁ ያለችው ዋሽንግተን ሰውየውን ሙሉ ለሙሉ የመጣል ፍላጎት እንዳላት ተሰምቷል። ሶሻሊስት መሪዎችን ይጠየፋሉ የሚባልላቸው ዶናልድ ትራምፕ የኒኮላስ ማዱሮን መውረድ እንደ ትልቅ ነገር እንደሚመለከቱት ይገምታል። ቀኝ ዘመም አቋም ያላቸውን የአርጀንቲናውን መሪ ዣቪየር ሚሌን እየተንከባከቡና 20 ቢሊዮን ዶላር እየሰጡ እያቀማጠሉ ቢገኙም ሶሻሊስታዊ አቋም ያላቸውን ኒኮላስ ማዱሮን ግን እስከ ወዲያኛው ለማሽቀንጠር ሲአይኤን ማዘዛቸው ብዙም ላያስገርም ይችላል እየተባለ ይገኛል። ኒኮላስ ማዱሮ ግን ሀገራችንን እንደ አፍጋኒስታን፣ እንደ ኢራቅ፣ እንደ ሊቢያ ሊያደርጉብን ነው። ለዚህ ደግሞ እምቢ ማለት አለብን ብለዋል። ሲአይኤ የሚያቀነባብራቸውን መፈንቅለ መንግስቶችም ከወዲሁ እምቢ ልንላቸው ይገባል ብለዋል ኒኮላስ ማዱሮ። በሌላ በኩል በአፍጋኒስታንና በፓኪስታን መካከል ያለው ውጥረት ቀጥሏል። የፓኪስታን አየር ኃይል ማዕከላዊ ካቡልን ሲደበደብ አፍጋኒስታን በበኩሏ በርካታ የፓኪስታን ወታደሮችን ገድዬ ተበቅያለሁ እያለች ትገኛለች። አማጅ የተባለው የአፍጋኒስታን የዜና አውታር እንደዘገበው ማዕከላዊ ካቡል በተለይም ታይማን እየተባለ የሚጠራው አካባቢ ነው በፓኪስታን አየር ኃይል የተደበደበው። ይህን ተከትሎም ግጭቱ ተጠናክሮ ቀጥሏል። የባሕረ ሰላጤው ሀገራት ሁለቱን ሀገራት ለማስታረቅ ጥረት እያደረጉ ቢሆንም ግጭቱ ግን በቀላሉ እየቆመ አይደለም። ፓኪስታን ቲቲፒ እየተባለ የሚጠራው እና በዝርዝር ስሙ ቴሪቅ ኤ ታሊባን ፓኪስታን እየተባለ የሚጠራው ቡድን መቀመጫውን አፍጋኒስታን አድርጎ የሽብር ጥቃት እየፈጸመብኝ ነው። አፍጋኒስታን ለዚህ ተጠያቂ ነች ትላለች። በታሊባን የሚመራው የአፍጋኒስታን መንግሥት ደግሞ ይህንን ያጣጥላል። በቅርቡ ደግሞ ህንድ በአፍጋኒስታኗ መዲና ካቡል ኤምባሲዋን መክፈቷን ተከትሎ የህንድና የአፍጋኒስታን ግንኙነት መሻሻሉን ተከትሎ ዳር የቀረች የመሰላት ፓኪስታን ጥቃቷን አጠናክራ ቀጥላለች የሚል ግምገማ እየተነሳ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።